መቶ ሀምሳ ሺህ ሲከበርላት ያንን ኬክ መታ መካፈል አልቻለችም። የዛ ጊዜም ታውቃላችሁ ስላቸ ታማ ፈኝታ ነበር። አሁንም ደግሞ ሴት ልጅ ሆናችሁ ሴት ልጅ ያለችበት ቦታ ላይ መቆም አለባችሁ። እኔ ማንንም አልነካም፣ ግን የተሰማኝ እናገራለሁ። ሴት ልጅ ናት፣ መቋቋም ስላቃታት ታዲስ አበባ ለቃ ቡታጀራ ገባች። ቡታጀራም ስትገባ ውስጧ በጣም ስለተጎዳች በመጨረሻ የቤተሰቦቿን ሰርግ መካፈል አልቻለችም፣ ወደቀች። ኬክ ላይ ነይ ቶሎ ፕሮግራም ተካፋይ ስትባል አልተካፈለችም

መሆኗ ነበር። የዛ ጊዜ ምነው ሀፍላ እያከበረ ይነበረ እንደዚያ ለብቻዋ ታማ ተኝታ ነበረ። አሁንም ደግሞ ይሄ ስራ እየተሰርቶ ተሰርቶ ትናንትናም ከኦዲየንስ ጋር መጣ። ደስታ መካፈል ያውቃታቸው በማይሆን ስራ ነው። እሷም ካለችበት እሷም ጥፋተኛ ናት። ሁሉም ጥፋተኛ ነው። ከሌ መጣ ለምን ይረገጣል አይባልም። መረገጥ አለበት። መረገጥ ያለበት ሰው ረገጣ ለምን አይረገጥም? ማን አፈወርካል ሰጥቶ ተረገጣል

መጀመሪያ እኮ የያዘችው ሀይሚ ናት እኮ ሥራ ሥራ የያዘችው ሀይሚ ናት። አዎ በፊት ያኔ ብዙ ሴቶች ጋር እንትን ቆይ፣ ግን የያዘችው ሀይሚ ናት። በጣም ሰልጠና አሰልጠናው። ቆይ ደግሞ አሁን በቃ አሁን ደግሞ እስራቱ ተፈርቷል። ጠበቅ አድርገህ የያዘችው ሀይሚ ናት።

አሁንም ማጨራሽ ማንም ሰው ልጅቷን አንቺ የሚለው ሰው እራሳችሁ ነው የሚዘቀዝቀው፣ ሲጀመር ማለት ነው። አንድ ሰን እንዳታወርጉ፣ ውጡ ክቤቴ። በጣም ነው አስጠላችኝ። ጨረሻዝ ሀይሚን እንደዛ አድርጎ ስሟት የማያውቀውን እሷን ይሰማል በጣም

እንደ ፈለጋችሁ ልጅቷን ከውሻ ጋር ከምኑ ጋር እንደ ፈለጋችሁ አድርጉኮ እ

ሲጀምር የመጣሁት ሴት ሁሉ ወራዳ ብቻ ነው። አንድ ሴት ጥሩ ሴት የለም፣ የምትመስጥ የለም። ሁሉም ሴቶች የሚመጡት የወረ የዘቀቡ ሴቶች ናቸው። አስበን ለቅጠው የገሙ የተረፉ ሴቶች ናቸው የሚመጡት። ለቅጠው ውጭ። እሺ፣ እንደዛ ከሆነ ችግር የለም፣ ይሁን። ግን ልጅቷ ለምንድነው የምትጫወተው? ልጅቷ ላይፍ ላይ ማለት ነው እን

በጣም በዛ። በጣም ነው የሚያስጠላው የምር። ለነገ ሚስት ብሎ የሚያስብ ሰው ይሄ ስራ ብላችሁ ታስባላችሁ፣ ቆሙ ብላችሁ፣ እሺ ይሄ እኔ ስራ አለው ይሄ አለው እንዲህ አይነት ስራ ለወደፊት የማስበው ወንድ ወይም የማስባት ሴት በዚህ ልክ በጣም ነው የሚያስጠላው፣ የምር። እና እሽ ትላንትና ስቶሪ፣ እቺ ሶሲና ስቶሪ ያደረገችው አይተሻል? ኢንስትግራም ለመለት ነው። እኔ ኢንስትግራሙ አልገባሁም ግን እዚህ ቲክቶክ ላይ አምጥተውት አይቻለም።

እነሱ ሁላቸውም አንድ ነው፣ ግን ተመልካች ደግሞ ይሄን አይቀበልም። መቼም በነሱ ልክ ካየው ሊመለከት ይችላል። በእኔ ተለያየ ሰው አመለካከት ደግሞ ላይቀበል ይችላል። ማለት ከነሱ ሊሽ ማለት ትላንትና

ብዙ ሰዎች ልጅ ተወዳቸዋል ተንኩ አለ አሁን እኔ እዚህ ብሎ አለ ሀቢብቲ የመጀመሪያ ጊዜ እኮ የመጀመሪያ ጊዜ እኮ ስትመጣ ዝም ያሏት ምንም ስላልተናገረች ነው ጥሩ ልጅ ናት በማለት ነው ግን ወዲያው ማታው ነው በቤቷ ሲገቡ ቲክታክ የወጣውን ጉዳይ ይተሻል እንደገና ሲቀጥል ትናንትና ተናገረች ዘቀዝቋት ምዘዘከሩ እንደፈለጉ ያድርጓት እኛ ዘቀዘቀን የዘቀዝቀውን ሰው አተዘዘቀው አይደል ለምን በገዛ ስሯ ነው

መዋል የሌለባቸው መዋል መገኘት የሌለባቸው ቦታ ነው የተገኙ። ስለዚህ ጥሩ አይደለም። በዚህ ልክ ደግሞ ለወደፊት ተሆነኛል ወይንም ይሆነኛል የሚባለውን ሰው መፈታተን በጣም ዋጋ ያስከፍላል፣ ወይ ማጣትንም ያስገኛል። እንዴትም እዚያገር ስክሬት ያላችሁ እቺ ልጅ ማለት ነው ሀይሚ ማለት ነው ጸጥ ብላ ታይም የምን

መቼም ቢሆንም ዋጋ ያስከፍላል። ይሄ ነገር ማለት ነው፣ ብድር ኮ ነው እንጂ ባለፈው እሱ ኮ ዳኒ ጋ ሄዳ እሱ አስባ ነው፣ እሱ አላቀችም። ሰርፕራይዝ ማለት ይኸው ድንገት የተፈጠረ ነገር ነው አይደለ? ዳኒ ጋ ሄዳ እንደዚህ አድርጋለች ብሎ ማታ